መጠቀምና በቀላሉ ማንበብ እንችላለን፣ የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ወይም መከታተል የሚሆነው። በእርግጠኝነት እስከ መጨረሻው ድረስ ቪዲዮውን ከተከታተላችሁት ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱ እንሄድ። ኦኬ፣ እንደነገርኋችሁ በዛሬ ትምህርታችን ከዚህ ጋር የምታዩአቸውን የተለያዩ የአማርኛ ቃላቶችን እንዴት በእንግሊዝኛ ተክተን በቀላሉ መጠቀምና ማንበብ መጻፍ እንችላለን፣ የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር ኦኬ። ወደ መጀመሪያው ስንሄድ አሁን ከዚህ ጋር የምታዩት የመጀመሪያው በአማርኛው ምን ይላል? ብርታቴነሽ ይላል። ብርታቴነሽ ሰው። ይህ ብርታቴነሽ የሚለውን የአማርኛ ቃል እንዴት ወደ እንግሊዝኛ ተክተን መጠቀም እንችላለን የሚለውን ስንመለከት፣ ከዚህ ጋር ቢአይን እንደ ብ እናነባዋለን ወይም ደግሞ ብ የሚል ድምፅ ይኖረዋል። ቢአይ ከዛ አር አር እንደ ር እንደር ይነበባል። ኦኬ ቲኤን እንደ ታ እንደ ታ እናነበዋለሁ ወይም ደግሞ ታ የሚል ድምፅ አለው። ኦኬ የመጨረሻው ቲኢ ነው። ቲኢ ደግሞ እንደ ቴ ማንበብ በአንድ ላይ ሲነበብ ብር ታ ቴ፣ ብርታቴ፣ ብርታቴ ብዬ በቀላሉ ማንበብ እችላለሁ ማለት ነው። ኦኬ ከዛ ከዛ ደግሞ ነሽ ሚለውን እንዴት እንጠቀመዋለን? ኤንኤን እንደ ነ ማንበብ እንደ ነ ኤስኤች እንደ ሺ ይነበባሉ። እንደ ሺ ይነበባሉ፣ ወይም ደግሞ ሺ የሚል ድምፅ ይኖረዋል። ከዛ በአንድ ላይ ነ ሺ ነሽ ተብሎ ይነበባል። እስኪ መሆን እናንበው። ብርታቴ ነሽ ብርታቴ ነ ይላል። ከዚህ ጋር በአማርኛውም ብርታቴ ነሽ የሚል ቃል እናገኛለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ፣ ሁለተኛው ደግሞ ምን ይላል? ዋይ ኤ እንደምን ይነበባል? እንደ የ እናነባዋለን። እንደ የ እሺ። ኤን ኢን ደግሞ እንደ ኔ ማንበብ። እንደ ኔ። ከዛ ኤን እና ኔን በአንድ ላይ ስናነባቸው የ ኔ የኔ ተብሎ ይነበባል። ኦኬ፣ ወደዚኛው ስንሄድ ኤን እንደ አ ማንበብ። እንደ አ ኤስ ኤን እንደ ሳ እናነባዋለን። እሺ፣ ቢ አይ ደግሞ እንደ ቢ ይነበባል። ኦኬ በአንድ ላይ ሲነበብ አሳቤ አሳቤ አሳቤ እስኪ ሞናንበው የኔ አሳቤ የኔ አሳቤ ተብሎ በቀላሉ ይነበባል። ኦኬ ወደ ሶስተኛው ስንሄድ ኬኦ እንደምን ይነበባል? እንደ ቆ ወይም ደግሞ ቆን ኬኦ ብለን እንጠቀመዋለን ማለት ነው ከዛ ኤን ለብቻዋ እንደ ን ትነበባለች። እሺ ጀ ኦ እንደ ጆ ማንበብ እንደ ጆ። እሺ በአንድ ላይ ቆ ን ጆ ቆንጆ ቆንጆ። እሺ ይስ ምን ይላል? ኤን ኢ እንደ ነ ኤስ ኤች እንደ ሺ። በአንድ ላይ ነ ሺ ነሽ ነሽ። ሙሉ ሲነበብ ቆንጆ ነሽ ቆንጆ ነሽ የሚል እናገኛለን ማለት ነው። ከዚህ ላይ በአማርኛ ቆንጆ ነሽ ይላል። ኦኬ ይህም በዚህ ካየል ወደዚኛው ስኔድ በተመሳሳይ ኬኦ እንደምን የሚነበብ እንደ ቆ ብለናል። እንደ ቆ ኤንን እንደ ን ማንበብ ጆኦ እንደ ጆ ይነበባል። ከዛ በአንድ ላይ ቆ ን ጆ ቆንጆ ቆንጆ ይላል። ከዛ ወደዚኛው ስኔት ኤንኢን እንደምናነብበው እንደ ነ እንደነ ኤችን ደግሞ እንደ ህ በአንድ ላይ ነህ ነህ ተብሎ ይነበባል። እስኪ እናንብበው ቆንጆ ነህ፣ ቆንጆ ነህ ተብሎ በቀላሉ መነበብ ይችላል ማለት ነው። ኦኬ ይህን በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ ቢአይን እንደምናነብበናል እንደ ብ ነበር ያነበብ ነው። እሺ አርን ደግሞ እንደ ር ማንበብ እንደ ር ቲኤን እንደ ታ ቲኢን እንደ ቴ በአንድ ላይ ብ ር ታ ቴ ብርታቴ ብርታቴ። ከዛ ይህስ ምን ይላል? ኤንኤ እንደ ነ ኤች እንደ ህ ይነበባል ብለናል። በአንድ ላይ ነ ህ ነህ ነህ ተብሎ ይነበባል። እስኪ እናነበው። ብርታቴ ነህ ብርታቴ ነህ ይላል። ከዛ በአማርኛውም በተመሳሳይ ብርታቴ ነህ የሚል ቃል እናገኛለን ማለት ነው። ኦኬ ይህስ ምን ይላል? ከዚህ ጋር በአማርኛው ምን ይላል? የኔራብ ይላል። ሰው ይህንን ወደ እንግሊዘኛው ስንቀይረው ዋይ ኤ ማንን ይተካል? ኤን ይተካል፣ ወይም ደግሞ እንደ ኤ ይነበባል? ኤን ኢ ደግሞ እንደ ኔ። እሺ ኤን እና ኔን በአንድ ላይ ስታነቧቸው ኤ ኔ የኔ የኔ ተብሎ ይነበባል። ኦኬ ይስ ኢ እንደ እ አርኤ እንደ ራ ቢን እንደ ብ ማንበብ በአንድ ላይ ራ ብ ራፕ ራፕ። ሙሉ ሲነበብ የኔ ራብ የኔ ራብ የሚል እናገኛለን። ኦኬ እስኪ ወደዚህ እንሂድ። ይስ ምን ይላል በአማርኛው? የኔ ናፋቂ ይላል። አማርኛ ለምትችሉ ልጆች አማርኛው የኔና ፋቂ ሰው ይህን በእንግሊዝኛ ለመጻፍ ብንፈልግ ዋይ ኢን እንደ የ ማንበብ እንደ የ፣ ከዛ ኤን ኢን እንደ ኔ ማንበብ፣ በአንድ ላይ የኔ የኔ ብለን እናነባዋለን። እሺ፣ ስ ኤን ኤን እንደ ና ማንበብ እንደ ና፣ ኤፍ ኤን እንደ ፋ፣ እሺ፣ ኪ አይ እንደ ቄ ይነበባል። በአንድ ላይ ና ፋ ቂ ናፋቂ ናፋቂ ሙሉ ሲነበብ የኔ ናፋቂ የኔ ናፋቂ ተብሎ ይነበባል ማለት ነው። መልካም። ይስ ምን ይላል? በተመሳሳይ ዋይ ኢ እንደምን ይነበባል ብለናል እንደ የ እንደሚነበብ አይተናል። ኤንኢ ደግሞ እንደ ኔ ይነበባል። እንደ ኔ በአንድ ላይ ሲነበብ የኔ የኔ ብለን እናነበዋለን። ይስ ምን ይላል? ኤል አይ እንደ ል ቢን እንደ ብ ማንበብ፣ በአንድ ላይ ል ብ ልብ ልብ ብለን እናነባዋለን። ሙሉ ሲነበብ የኔ ልብ የኔ ልብ ተብሎ ይነበባል። ኦኬ መልካም ወደዝኛው ስንሄድስ፣ በተመሳሳይ ዋይ ኢ፣ እስኪ እናንተ ሞክሩት። እንደምን ይነበባል ብለናል፣ እንደ የ ማንበብ ብለናል። እንደ የ ኤንኢን ደግሞ እንደ እኔ ማንበብ፣ እንደ እኔ በአንድ ላይ የ ኔ የኔ የሚል ቃል እናገኛለን። እሺ ይስ ኤን አይን እንደ ን ማንበብ ጅን እንደ ግ ጅዩን እንደ ጉ እንደ ጉ ኤስን እንደ ስ በአንድ ላይ ን ጉ ስ ንጉስ ንጉስ የሚል እናገኛለን። ሙሉ ሲነበብ የኔ ንጉስ የኔ ንጉስ የሚል ቃል እናገኛለን። እሺ ወደዚህኛው ስንሄድ ኤን እንደምናንበባት እንደ አ። እሺ፣ አር አይ ደግሞ እንደ ሪ ይነበባል፣ እንደ ሪ። ኤፍን እንደ ፍ፣ እንደ ፍ። በአንድ ላይ አ ሪ ፍ አሪፍ፣ አሪፍ ብዬ አነባዋለሁ። እሺ፣ ወደዚኛው ስንሄድ፣ ኤን ኢን ነ ብሎ ማንበብ። ኤስ ኤች ደግሞ እንደ ሺ ይነበባል፣ እንደ ሺ። በአንድ ላይ ነ ሺ ነሽ ብዬ አነባዋለሁ። ስሞ እናነባው አሪፍ ነሽ አሪፍ ነሽ ብዬ አነባለሁ ማለት ነው። ኦኬ መልካም። ወደዚኛው ስንሄድ በተመሳሳይ ኤ እንደ አ ትነበባለች ብለናል። አር አይን ደግሞ እንደ ሪ ማንበብ፣ ኤፍን እንደ ፍ ባን ላይ አ ሪ ፍ አሪፍ አሪፍ ብዬ ማንበብ። እሺ ከዛ ኤን ኢን እንደ ነ ኤችን ደግሞ እንደ ህ ማንበብ ነን እና ህን በአንድ ላይ ስናነባቸው ነ ህ ነህ፣ ነህ ሙሉ ሲነባው አሪፍ ነህ፣ አሪፍ ነህ ብዬ አነባዋለሁ። ኦኬ ወደ መጨረሻው ስንሄድ፣ ወደ መጨረሻው ስንሄድ በአማርኛው ምን ይላል? ምን አዲስ ይላል። ሰው ምን አዲስ ብለን በእንግሊዝኛው ለመጻፍ ብንፈልግ ኤም እንደ ኤም፣ እሺ ም እንደ ኤም ትነበባለች እንደ ኤም ከዛ፣ ኤንን ደግሞ እንደ ን ማንበብ ሰው ምንና ንን በአንድ ላይ ስናነባቸው ም ን ምን ብለን እንጽፈዋለን። ከዛ ወደዚኛው ስንሄድ ኤን እንደ አ ማንበብ፣ ዲ አይ እንደ ዲ፣ ኤስ እንደ ስ፣ በአንድ ላይ አ ዲ ስ አዲስ አዲስ ብዬ አነባዋለሁ። ሙሉ ሲነበብ ምን አዲስ ምን አዲስ ይላል። በአማርኛውም በተመሳሳይ ምን ይላል ምን አዲስ ይላል ማለት ነው። ምን አዲስ ኦኬ። እንግዲህ እንደዚህ እያደረግንን በቀላሉ የተለያዩ የአማርኛ ቃላቶችን ያለምንም ስፕሊንግ ችግር መጽሐፍ ማንበብ እንችላለን ማለት ነው። ከሚሆነው የሆነው ግን ሳንሰለች የምንለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች እስከ መጨረሻው ድረስ መከታተል፣ ፕራክቲስ ማድረግ፣ በየቀኑ ልምምድ ማድረግ ከቻልንን በእርግጠኝነት ለውጥ ማምጣት እንችላለን። ነገር ግን እንዲሁ እያቆራረጥን የምናይ ከሆነ ቪዲዮዎችን ሳንጨርስ ምን ተዋቸው ከሆነ ትንሽ ጊዜ ሊፈጅብን ይችላል ማለት ነው። ነገር ግን በተከታታይ መለማመድ ፕራክቲስ ማድረግ ከቻልን ከፍተኛ የሆነ ለውጥ ታገኛላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ።